ማስሩ ወሰዱ ሰው ለካቲ ዝበዛቲ ለታይረፍ ሩሲያ ፍሬም መታሰቢያው ነው፣ በረከቱ ተጋራት ነው። በዚህችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ነው የጥን በረድ የተግዚአብሔር ወበሰና የሀብቱ አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም የአትሪቭ ኤጲስቆጶስ አባ ሚካኤል የቡልርስ አገር ኤጲስቆጶስ አባ ዮሐንስና ሌሎችም አባቶቻችን የቤተ ክርስቲያን መምህራን የሰሩትንና ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነትና በበጎ ልግስናው እንጀምራለን። ይህም ከስንክሳር ሁለተኛው ክፍል ነው። ትርጓሚውም ከሰማዕታትና ከጻድቃን ከገድላቸው ጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስን የአላቶቹ መታሰቢያና አምላክን የወለደች እመቤታችን ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክት መታሰቢያ አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ ሰዓት ጋር ትክክል ነው። ከዚህ በኋላ ይጨመራል። መጋቢት አንድ ቀን በዚች የቀን የኢየሩሳሌም አገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት በክርስቲያኖች ይህም አባት ክርስቲያኖችን በሚወዳቸው በቄሳር እለእስክንድሮት ዘመነ ዘመን መንግስት ተሹሞ ሳለ ሐዋርያት ሲጠብቋቸው እንደነበረ በበጎ አጠባበቅ ህዝቡን ጠበቃቸው። ከጥቂት ጊዜ በኋላ ለእስክንድሮ ወስ ሞተ። ከእርሱም በኋላ ቄሳር መክስሚያኖስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው፣ ከእርሳቸውን ብዙዎችን ገደላቸው። ሀገሮቻቸውን ትተው የተሰደዱም አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ህዝቡም ፈልገው አጡት። ከዚህም በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም በጥቂት ቀን አረፈ። ከዚህ በኋላ ስሙ አግሪንዲኖስ የሚባል ሌላ ኤጲስቆጶስ ሾሙ። የስደቱም ወራት ባለፈ ጊዜ ይህ አባት በርኪዮስ በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግሪንዲኖስ የሚባል ሌላ ኤጲስቆጶስ ሾመው፣ አገኛቸው። ወደ እርሳቸውም በደረሰ ጊዜ ህዝቡ በመምጣቱ ደስ አላቸው። አግሪንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመነው፣ በታላቅ ድካምም በወንበሩ ላይ አስቀመጡት። ከግርዲኖስም ጋራ አንዲት አመት ኖረ። አግሪንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪ ደክም ድረስ ኖረ ወገኖቹንም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉ። በዚያም ወራት የቀጰዶቅያ ኤጲስቆጶስ ስሙ ለእስክንድሮስ የሚባል አንድ ሰው ነበረ። እርሱም በመውስጧ ሊጸልይና ወደ አገሩ ሊመለስ ወደ ኢየሩሳሌም መጣ። ስራውንም በጨረሰ ጊዜ፣ የበዓሉም ቀኖች በተፈጸሙ ጊዜ ወደ አገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ እገሌ ደጃፍ ውጡ ወደ ደጃፉ መጀመሪያ የሚገባውን ያዙት በጵጵስና ስራ ይረዳው ዘንድ ከበርኪ ሶስት ጋር አንድ አድርጉት የሚል ቃል እነሆ ተሰማ። ወጥተውም ወደ ደጃፉ በደረሱ ጊዜ እለእስክንድሮስን አገኙት። ይረዳውም ዘንድ ያለ ፈቃዱ ከአባት በርኪ ሶስት ጋር አደረጉት። እስከሚያርፍበትም ጊዜ አብሮት ኖረ። መላ የህይወቱ ዘመን መቶ አስራ ሰባት ዓመት ሆነ። የኤጲስቆጶስነት ሳይሾም ሰማኒያ አንድ ዓመት ኖረ። በሹመቱም ላይ ሰላሳ ስድስት ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። በዚችም እለት የሰማይቱ የቅዱስ ለእስክንድሮስ መታሰቢያው ነው። ይህም ቅዱስ ሰማይት የሮም ሀገር ሰው ነው። ለርሱ ባለመታዘዙና ለረከሱ ጣዖቶቹ ባለመሰዋቱ ከአዲው መክስምያነ ጽኑ ስቃይን አሰቃየው። እጅግ ከባድና ታላቅ የሆነ ደንጊያ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈ፣ ወኖቹንም ቀደደ። በፊቱም ላይ የእሳት መብራት ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፊ ቆርጦ ዘንድ አዘዘ። በመንግሥተ ሰማያትም የሰማዕታትን አክሊል ተቀዳጀ። የፈጣሪው በረከት ከእኛ ጋር ለዘላለሙ ትኑር አሜን።

ወለብሰድወልብሰድቅጽድቅከ ወለብሰ ጽድቅ ወልብሰ ጽድቅከ ዘእያ ማስና ቁንቁኔ ለአጥብእሲ ትኩነኒ ከዳኔ። ዳግመኛም በዚህች ዕለት የመርቆሬዎስ መታሰቢያው ሆነ። ላሜህንም የወለደው የኖህ ልጅ የማቱሳላ የዕረፍቱ መታሰቢያ ነው። እድሜውም ዘጠኝ መቶ ሰላሳ ዘጠኝ ዓመት ሆነ። በረከታቸውም ከእኛ ጋራ ለዘላለሙ ትኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት ሁለት በዚች ቀን የኒቅዮስ ኤጲስቆጶስ አባ መከራዊ በሰማይትነት ሞተ። ዳግመኛም በዚች ቀን የሮሃ አገር የሆነ የተሰወረውን የሚያይ ቅዱስ ጎርጎሬዎስ አረፈ። ዛቅረብ ኩማ ይሌተ አዘኪሪያ ይላፈም እንደተጸምዱ ከዘልፈ ለላ አነብብተወ ከብዘንዴተ የመጽሐፈን ተረሰይ ከግዚኦ ጸሪቀ መመለት ውቁፈ እምላቡ ላንዘተርፈ ነቢያት ቅዱሳን ኋረት ሰባክያን ሰማይት ወጻድቃን

ወለዘሰማ ቃሎ በዝነ መንፈስ በጸሎተ ሙ ማርያም አራቂተን ሁሉም ባይ ስቡሬ መሐረነ ኢየሱስ ክርስቶስ ተአምሪያ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲት አምላክ ጸሎታ ወበረከታ ወምህረ ተፍቅሮ ሃ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብና። አምላክን የወለደች በድንጋሌ ስጋ በድንጋሌ ነሱ የጸናች ክብርት እመቤታችን ያደረገችው ተአምሬ ነው። እግዚአብሔር የመላእክት አለቃ ገብርኤልን ሄደ ለጽዮን ልጅ ለድንግል የእግዚአብሔር የባህሪ ልጅ ወዳንቺ ይመጣል ኃይለ ልዑል ወልድም ስጋሽን ይለብሳል ል ብለህ ንገራት። ይኸውም ካንቺ የሚወለደው ጽኑ ነው ብለህ ንገራት አለው። ደንቆሮዎች የሚሰሙበት፣ ዲዳዎች የሚያዩበት፣ ዲዳዎች የሚናገሩበት፣ እውራን የሚያዩበት፣ ሙታንም የሚነሱበት፣ ለምጻሞች የሚነጹበት፣ አንካሶች የሚሄዱበት፣ በጨለማ ውስጥ የነበሩት ሰዎች ብርሃን የሚያዩበት ጊዜ እንሆ ደረሰ ብለህ ንገራት አለው። ገብርኤልም ይህንን ሰምቶ በግንባሩ ተደፍቶ፣ ጌታ ይህ የምትነግረኝ ይደረግ ዘንድ እንደምን ይሆናል አለው። ጌታም የጀመርኩትን ቸርነት ፈጽማለሁ። የወይን ግንድ ይቆረጣል አለ፣ ክርስቶስም ይሞታል። ወይራም ከበለስ ጋር ይተከላል አለ። ቅጽሮቹም ይቀጸራሉ አለ። የአሌፍና የሌሜ ወገን ይነግሣል። ገብርኤል ሆይ፣ ለዳዊት ልጅ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ በላት አለው። ለዘላለም ነግሶ የሚኖረው እኖ ትጸንሻለሽ። መልአኩ ገብርኤልም ይህንን ሰምቶ ሰገደ። ልብሱንም በላዩ ይዞ በመስቀል ቀኝ ይወርድ ዘንድ ወደደ። ጌታም መግባትና መውጣትህ በፍቅር ይሁን አለው። ዘካርያስን ረግመህ አንደበቱን እንዳሰርክ እሷንም አታሳዝናት፣ ደስ አሰኛት እንጃ አለው። ይህንን ሰምቶ ፈጽሞ ደስ እያለው ሊባኖስ ከሚባል ተራራ እስኪሰማ ድረስ ክንፉን እያማታ ወረደ። በዙሪያውም ያሉት ይህን የምንሰማው ነገር ምንድን ነው አሉ። የተደረገበትም ቦታ አላወቅንም ነበር። ገብርኤልም እሁድ ቀን በሦስት ሰዓት ለእመቤታችን ሐርና ወርቅ ያስማማት ስትፈትል እየሰገደልኝ እጅ እየነሳ ነገራት። የእውነተኛ ንጉሥ እናት እመቤታችን ላንቺ ፍቅር አንድነት ይገባል አላት። አንቺ ከሴቶች ተለይተሽ ንዕድ ክብርት ነሽና አምላክን የወለደች በድንጋሌ ስጋ በድንጋሌም የጸናች ክብርት። እመቤታችንም የመልአኩ የገብርኤልን ቃል ሰምታ እንዲህ ያለ ሰላምታ እንደምን ይቀበለዋል እንጃ አለችው። መልአኩ ማርያም ሆይ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑልም ስጋሽን ይለብሳል፣ አይዞሽ አትፍሬ አላት። ይህም ከአንቺ የሚወለደው ጽኑ ካህሌ ነው። ስሙም ወገኖቹን ከኀጢአታቸው ፍዳ ፈጽሞ የሚያረጋጋቸው ኢየሱስ ይባላል። እመቤታችንም የሁሉ ጌታ ገረዱ እነኋለሁ እንደ ቃል ይሆንልኝ አለችው። ያ መልአክ ከእርሷ ሄደ ተሰወራት። አካላዊ ቃልም በማኅፀኗ ውስጥ አደረ። በዚያችም ሰዓት የፊቷ መልክ ተለወጠ፣ እንደ ፀሐይም አሸበረቀ። ልመናዋ ክብሯ ለዘላለም በእውነት ይደርብን ለዘላለሙ አሜን።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

ኦ እግዚ ኢየሱስ ክርስቶስ ሰራይ ሃጢያት ስረይ ሃጢያት ወ ሃጢያተ ኩሉ ህዝብ ከም ማይ ሰራ ሃጢያት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን